እናት ወጣ ይቅርታ ጠይቀ እቺን እናት ይቅርታ ይቅርታ ጠይቀ። በኢትዮጵያ መላው ኢትዮጵያ ህዝቦች ፍለፊት እንደዚህ አይነት ቃላዎቹን ልትናገርበት እየቻልክበትን ምክንያቱን አቅርባ ወንባህን አፍሰሰሱ እንዳፈሰስክ ማለት ነው። ወጣ ይቅርታ ጠይቃት ማለት ነው። እቺን እህታችን ወጣ ይቅርታ ጠይቀችን እናት ምንም እየሰደበችን እያቋሸሽች እጅህ ነገር የለም እናንተ ደግሞ ሼል አድርጉ ኮፒ ሊንክ አድርጉ አድርሱለት ማለት ወንድማችን ወተ ከኢትዮጵያ ህዝቦች ፊትለፊት በሙሉ ይቅርታ ጠይቃት ማለት ነው ምክንያቱም እግር እጅህን ብላ አልተናገረች እንደዚህ አይነት ስድብ ካፍ ሊወጣ አይገባም ነበር ግን ወተ ይቅርታ ጠይቃት እና ደግሞ አድርሱ ማለት ነው። ሼር እያረጋችሁት ማለት ነው። ወጥቶ ቅርሳ ይጠይቃት። ቤት ናችሁ፣ ደህና ናችሁ፣ ጠን ያለው መስገን እኔ የምነግራችሁ ማለት ነው። የእውነት ነው የምነግራችሁ ነግራችሁ። እዛ ልጅ እዛ ልጅ ምንም አያውቅም። እዛ ልጅ ምንም አያውቅም። እኔ ተለመዳችሁ እኔ ኢትዮጵያን በምትሳደቡ ሰዎች ማለት ለማያደርሳችሁ ነገር ለማድረግ ከምትሳደቡ ቁም ነገሮችን ብትማሩ ይሻላችኋል። ይሄ ስድብ ማለት ነው ጀግንነት ይመስላችኋል። እንደዚህ የምትሳደቡ ማለት ሕፃ ልጆቹን እናት ለመጉዳት በልጃዋን እየመጣችሁ የምትሳደቡት ማለት ነው፣ ምንም የምጠቅማቸው ነገር የለም። የእውነት በጣም የምታዛዝ እናትች ልጅ በጣም ነው ሀቡ ማለት ለኢትዮጵያዊ የምትወናት ብዙ ሕፃ ልጆች የምትረዳ ብዙ የተጎዱ ሰዎችን እየረዳጨች ልጅ በጣም ነበረ። ጠንካራማ አይዞሽ፣ ሸመቶ እኛ ኔ የእኛ ሰዎች ማለት ነት። እኔ ሌላ ዜጎቹ ሳየው ማለት የሌላ ዜጎች እና የእኛ ዜጎች ሳየው አንድ አይደለም። ሌላ ዜጎች እንኳን አይዞሽ፣ በርቺ፣ ጠንክሪ፣ ጎብሺ፣ ያልፋል ምናምን በቃ እንዴት እንደሚያጠናካክሩት ትንሽ የጀመሩት ትልቅ ላይ ነው የምደርሰው። የእነዚሁ ቤታቸው ገብታችሁ ስትል እስከ ሚሊዮን እስከ አራት ሚሊዮን እስከ ስምንት ሚሊዮን ነው እንደው የምታይላቸው። እሷ መቶ ነው የምታይለት። ይሄን ያክል አይደለም። እና አሁን አንተ ጎረምሳ ልጅ ሆና ይሄን ያክል ጎረምሳ ልጅ ሆና በእናትህ ልጅ መስደብ አንተ ነገ መውለድ ይቀራል። ነገ ልጅ መውለድ ላዚህ ነው እኮ አኔ ለዚህ ነው እኮ እግዚአብሔር የማያልፍልን ለዛ ነው ምላቸው። ነው ምንም ብትስትፈጉ ብንሰራ ብንሰራ አያልፍልንም። ምክንያቱም አለ ተሳዳቢ፣ አለ እግዚአብሔር ተሳደብላቸው ይጻልጅ እኮ ተው ይላል መጽሐፍ ቅዱስ አታነብቡም። በቃ ትመጡና ስድቡን ነው ምት ከየት እንደሚመጣ ላቅ። የሚያስጠላ ስድብ ከየት ከየት እንደምታመጡ ብቻ ፈጣሪ ይወቀን፣ ወይም ከማን እንደምትማሩ፣ ከማን እንደምትማሩ ማለት ነው ስድቡ። እንደዚህ ምጣ አጸያፊ ስድብ ተመለሱ አጥያት ነው፣ ተመለሱ ነጌ በእናንተ ላይ ይደርሳቸዋል። ወንዶች ሆይ ወንዶች፣ ሴቶች ጀግንነት እንዳይመስላችሁ። የሰው ልጅ የሰው ልጅ የምትሰድብ የሰው ልጅ የምትሰድበው ማለት ነው አንተ ቤት ነጌ ይገባል፣ አንተ ቤት ነጌ ይገባል፣ ያንኮኳል። እግዚአብሔር ይቀጣቸዋል፣ እግዚአብሔር ይቀጣቸዋል። እጻልጅ እንኳን ልትሰድቡ፣ እጻልጅ ስትመቱ ስገለምጡ በገለመጣችሁበትን እግዚአብሔር ይሰጣችኋል። መልስ አለው እንዲ ነገ ደግሞ እናንተ ያጢ ደረስብን ልጆቻችን ብላችሁ ማልቀሳል። እንደረታው ልጅ ልጅ አትንኩት። እኔ አሳለቃ አስለቀሰች እነት ምስክን እናት እነት ውስጥ እሷ መታ ምስጢሯን የሆዷን በመታ ባትናገር እናንተ ታውቁ ነበር። እሷ እኮ መታ የተናገረችው እንደ እኔ አይነት ልጅ ቤት ውስጥ ካለ እንደ እኔ አይነት የተቸገረ ልጅ ካለ እንድጠቀሙ ብላ ነው። እንደው እሷ የተጠቀመ ያለው ቤት ውስጥ ልሰጣችኋለሁ ብላ ነው። እሷ የባደገው ማለት መታ እሷ ልጄ በዚህ እንደዚህ ነው ልጄ በእንደዚህ ነው አሁን ያስፈታሁት ልጄ በእንደዚህ አይነት ነው ያኖርኩት ብላ እሷ እናቷ ወታ ባትናገር ታውቁታላችሁ። አታውቁም ትንሽ ሰባራ ነው የምትፈልጉ፣ የሰው ሰባራ ነው፣ በክዛ በሰው ሰባራ መንካት ነው። በሰው ሰባራ የእውነት የሰው ሀገር እኮ ስንት በሽታ ታቅፎ አሉ። የእሷ ልጅ እኮ በሽታ የለውበትም እኮ የለውበትም፣ እውነት የለውበትም፣ በሽታ የለውበትም። የእሷ ልጅ ምን ያረገላችሁናል? እንደዚህ አይነት እንትና የምትሉት እንደዚህ የምትሳደብ አንተ ጉሩምሳ ልጅ ሆነ እንደዚህ አይነት ወጣት ልጅ ሆነ እንግዲህ የምትሳደበው ያንተ ልጅ ቢሆንስ ምን ታርግ? ነጌ እግዚአብሔር ብሰጠ ነገ ምን ልትል ነው? ለነጌ ፍሩ። እንዲ ለነገ ለዛሬ የደላችሁ ኑሩ፣ የደላችሁ በልታችሁ ጠጥታችሁ ኑሩ። እሱን አትዩ። የምትሞቱበትን የምትኖሩበትን ነገን ነው ማየት አለባቸው። ብሩን ቁምሳጥን ሞልታችሁ ምንም ባንክን ብትሞሉ ማለት ነው። የነግ እናንተ ዝምድር ላይ የምትኖሩ እንዳይመስላችሁ፣ ጥላችሁ እኮ ነው የምትሄዱት። ከዛ ልጃችሁ እንዴት እንደምንከራተት ልጃችሁ በምን መንገድ እንደምኖረው ማወቅ አለባችሁ። መልካም ዘርተሽ ከዚህ ምድር ላይ ስትኖር ዘርሽ በመልካምነት ይዘራል። ዘርሽ ግን በክፋት የተከዘራ በክፋት እየተዘራ ይኖራል ማለት ነው። ዘራችሁ አትሳደቡ። ሕፃን ልጅ አትሳደቡ። ህጻን ልጅ ለጥፋችሁ አትሳደቡ። ነውር ነው አትሳደቡ። አጥያት ነው እንዴ፣ አጥያት ነው። እፍሩ እፍሩ፣ እንዴ እና እኔ እናንተ ለፎሎ ብላችሁ ለፎሎ፣ ለፎሎ ብላችሁ ጀግና ጎበዝ ቤት አንተ ቤትም ከፍተ የምታሟሟቀው በስድብ ነው። ቤት የምታሟሟቀው በስድብ ነው፣ ወይ የምታሟሟቁት ቤታችሁን ከፍታችሁ። አንቺም ሴቲም ብትሆን የሰው ቤት እንዴት ነው እንደ እንትና የምትሳደቡት እናንተ? የሁለት ነውር ነው። አትሳደቡ። ጻልጅ እጻልጅ አትስደቡ። እጻልጅ ከፈለጋችሁ እናቷ በመጣችበት እናቷ ረገጡ። እናቷ በመጣችበት እናቷ እንደፈለጋችሁ ተናገሩ። እሷ ዝም ነው ያለች። ባሏ ሰደባችኋት ዝም አለች። አባቷ ሰደባችኋት ዝም አለች። እናቷ ሰደባችሁ ዝም አለች። እሷንም ረገጣችሁት ዝም አለች። ከዛ አሁን ደግሞ ባላት ህይወቷ፣ ባላት የምትወደውና የምትደሰተው ባላት በአንዷ ልጅዋ ማጣችሁበት። እንደዚህ አይነት ማለት ኢትዮጵያነታችን ያስጠላል። ኢትዮጵያ መሆን ያስጠላል። ተመለሱ፣ ተመለሱ። እግዚአብሔርን ተመለሱ፣ ተመለሱ። ነጌ እናንተ ላይ ስደርስባችሁ ወይ፣ ወይ ማለታችሁ አይቀርም። ተመለሱ። እናት አታስለቅሱ። አይዞች ነው ማለት አለባችሁ። እሷ መብቷ ነው። እናንተ ወጣችሁ ሚዲያ መስራት ትችላላችሁ። የፈለገችው አዲያ ማያዝ ትችላላችሁ። እሷ አዲያዋን ያዘችው። እሷ ኑ ቤቴን አላለችም እኮ ኑ ቤቴን፣ እኔ ጋር ሁኑና እዩኝ እኔን ተከተሉ አላለችም። ፍቅሯን እግዚአብሔር ውስጧ፣ ንጹ፣ ግልጽነቷ፣ ብርሃኗ ስለሆነች እግዚአብሔር ሰጣት ሰው እንደፈለገች ትናገራለች። እንደፈለገ እንድትሰራ ድፍረት ባሏ፣ ታማኝ ባሏ የሚያምናት ሞዳት ባልሰጣት ማለት አንቺም እንደዛ ከሆነሽ በራስሽ ስሪ እና እንደዛ ድረሽ እንጂ የሰው ልጅ ህጻን እየነጠፋችሁ አትሳደቡ፣ አትሳደቡ። ነውር ነው። እንደ የሰው ህጻን ልጅ አይሰደብም፣ እንደ ህጻን ልጅ አይሰደብም። ሀጢያት ነው።